መልካምናት ሰሎሞን ከአግበሰበሳቸው ሴቶች መካከል የእግዚአብሔርን ስም ጠርታ የተገኘች የኛዋ ንግሥት ናት። ይገርማቸዋል። ልጁን ሰሎሞንን ሲመክረው ሊሞት አካባቢ ምን ብሎት ነበረ? ልጄ ሰው ሙሉ መክሮት ነበር። ለዚህ ነው እህቶቻችን የምታገቧቸውን ሰዎች ከሀብታቸው በፊት እነሱን ተቆጣጠሯቸው። ምንላቸው እስልጣን ላይ ያላችሁ አበዋራ ናቸው ለማድረግ አታውሩ። መጋደል ልማዳችን ነው። መቋሰል ልማዳችን ነው። መተሳሰብ ልማዳችን ነው። አረ ዘራፍ ብሔራዊ መዝሙራችን ነው። ከፈሪው ጋር ስለ ጦርነት አታውራ። እንሽሽ እንጂ እንዋላ አይልም። ኦርቶዶክሳውያን የተዋህዶ ሊቃውንት በብሉይ ኪዳን የነበሩት ነቢያት፣ በአዲስ ኪዳን የነበሩ ሐዋርያት፣ ሐዋርያትን የተከተሉ ሊቃውንት፣ ሊቃውንትን የተከተሉ ሰማዕታት፣ አሁንም ያሉ ትጻር ቀን በየቦታ የወደቁት አባቶቻችን፣ በየበራው ክርስትና አራት ነገር ያደርጉታል። መጀመሪያ ይማሩታል፣ የተማሩትን ይኖሩታል፣ የኖሩትን ያስተምሩታል፣ የተማሩትን የኖሩትን ይጽፉታል የተጻፈ በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል እንደሚባለው ሁሉ አባቶቻችን የተማሩትን ያስተማሩትን የኖሩትን ነው የጻፉልን። ስለዚህ ነው ዘመን ሳያዝረቸው ጊዜ ሳይለውጠው ትናንት አዲስ፣ ዛሬም አዲስ፣ ነገም አዲስ ነው። ሁልጊዜ ፈዋሽ ነው የሚኖረው። የኖሩትን ስለ ጻፉ ልብ ወለድ አይደለም ፊክሽን አይደለም፣ እውነቱን ለመና የገመቱትን አይደለም የጻፉልን። ስለዚህ ዳዊት ከመከረር ከነገረም ነገር መካከል አንዱ ምክር ነው ምክር ለሰው ሁሉ ለሚያደርገው ሰው ሁሉ ምክር ጥሩ ነው አለ። እኔ ይህን ይችን ጥቅስ ስለመረዳት የዳዊት የልጅ ልጅ ሮብዓም የሚባል ሰው ነበር። እንደምታውቁት ዳዊት ሰሎሞንን ወለደ፣ ሰሎሞን ሮብዓምን ወለደ። ዳዊት በጣም ቀና ደግ በዘም በምድር ላይ በተመላለሰበት ዘመን ሁሉ ይወድቃል፣ ይነሳል፣ ይረብሳል፣ ይቀደሳል፣ ለኃጢአትም ለጽድቅም ለተንሣኤም ለውርቀትም የተመቸ ለሀዘንም ለደስታም የተጋለጠ በግ እረኝነት ህዝብ እስከመጠበቅ ከበጎች ጉረኖ እስከ ቤተ መንግሥት ድረስ የነበረ ቅዱስ የተባለ እንደገና ወርዶም ኃጢአተኛ የተባለ አመንዝራ የተባለ ንጹሕም የተባለ ሁሉም ነገር የተስማማው ሰው ወድቆ መነሳትን ጠፍቶ መገኘትን ሰይጣን ሰይጣንን ተጠግቶ የሚያጋጥመውን መከራም ሆነ እግዚአብሔርን ይዞ የሚገኘው እንድን ያጣጣመ ትልቅ ሰው ነው እና ዳዊት ልጁን ሰሎሞንን ሲመክረው ሊሞት አካባቢ የምንብሮት ነበረ ልጄ፣ ሰው ሁሉ መክሮት ነበረ። ልጁ ሰሎሞን ሰው ሆነ እግዚአብሔርን የሚያመልክ ሆነ። በእውነቱ እንዲያውም በገባውን መስዋዕት በሰዋ ጊዜ እግዚአብሔር ተገልጦ እንደው ደስ አሰተኝ አሰኝተኛል ምን ላድርግልህ ብሎ ጠየቀው ይላል መጽሐፍ ቅዱስ አይደለም። አንደኛ ነገሥት ምዕራፍ ሦስትን ስታነቡ በኋላ ሰሎሞን ምላለን ጌታዬ ማስተዋለ ስጠኛል። ይህ ከወጣት መሪ የሚጠበቅ አይደለም፣ እውነቱን ለመናገር ዛሬ በእውነቱ አንድ አፍሪካ መሪ ምላድርግል የሚባል እንዴችን ጎስቋላ አፍሪካ ጥርግርጋጋ ፋና የጃፓን ጠቅላይ ሚኒስትር አድርገን የሚለው እኔም በወንደዛ ነው፣ እውነቱን ለመናገር ዳዊት ግን አላለም፣ ሰሎሞን ግን አላለም። ጌታዬ ማስተዋልን ስጠኛል። ዳዊት ሰሎሞን ንጉሥ ነው። ዙሪያውን ጥላት አለበት፣ የውስጥ ጥላት አለበት። እስራኤል አስቸጋሪ ህዝብ ነው። ይህን አስቸጋሪ ህዝብ መምራት ትልቅ ፈተና ነው። ጠላቴን አጥፋልኝ፣ ግዛቴን አስፋልኝ፣ ሀብቴን አብዛልኝ፣ ሰራዊቴን አጠንክርልኝ ብሎ መጸለይ ይችል ነበረ ነገር ግን ይሄ ሁሉ ጸሎት ትርጉም የሚኖረው ማስተዋል ሲኖር ነውና ምን ስጠኛለ? ምን ስጠኛለ? ማስተዋልን ስጠኛለ። እግዚአብሔር ገረመው ይላል መጽሐፍ ቅዱስ ነው በጸሎቱ አንተ ትልቁን ነገር ጠይቀኛል። ያልጠየከኝንም ከአንተ በፊትም ከአንተ በኋላ በሀብት በእውቀት እንዳንተ ያለ ሰው አይነሳም አለና፣ በሰሎሞን ዘመን ወርቁ እንደ ብር፣ ብሩ እንደ ብረት፣ ብረቱ እንደ ናስ፣ ናሱ እንደ ድንጋይ፣ እንደ እንጨቱ ነው ነበር። በሰሎሞን ጊዜ ወርቁ እንደ ድንጋይ ነበር። ከቁም ነገር የሚቆጥረው አልነበረም። ለዚህ ነው ባለቀኔው ይሁዳ በሰሎሞን ጊዜ ቢኖር ክርስቶስ ሰላሳ ብር የሚሸጥበት አቅም አይኖረውም ነበረ። ምክንያቱም ወርቅ ሁሉ ሜዳ ሁሉ ወርቅ ነበር። ጸጸት መንገድ የሚባል ቀን ያለ መምና እንደው ስለዚህ ሰሎሞን ማስተዋልን ስጠኝ ብሎ ነበረ። ነገር ግን የሚገርማችሁ ነገር ምዕራፍ 11 3 ላይ ማስተዋልን ስጠይ ብሎ የቤተ መንግስቱ አማካሪ እግዚአብሔር ሁኖ በዚህ ውጣ፣ በዚህ ግባ፣ ይህን አድርግ እየተባለ ልክ ዛሬ የፕሬዚዳንቱ አማካሪ፣ የጠቅላይ ሚኒስትሩ አማካሪ ይባላል በሚዲያ በዓለም አቀፍ በእኛም ስሰሙ። የሰሎሞን የቤተ መንግስቱ ልዩ አማካሪ ማን ነበረ? እግዚአብሔር። በዚህ ውጣ ተዋጋ፣ በዚህ እንዳድርግ እያለ የሚመክረው የሚመራው ማን ነበረ? እግዚአብሔር የሚገርማችሁ ግን ምዕራፍ አስራ አንድ ላይ ስትደርሱ ሰሎሞን ሴት ወዳድ ሆነ። ሴት መውደዱ ብቻ አይደለም ችግሩ፣ የወደዳቸው ሴቶች መዴዴዎች፣ ስዶች፣ ሃይማኖት የሌላቸው ፈሪያ እግዚአብሔር የሌላቸው ጣዖት አምላኪዎች ሆኑ እና ሰሎሞን ከፍልስጤን፣ ከሊባኖስ፣ ከግብፅ፣ ከሶሪያ ሴትም ማደር ሴት ሰብስቡ ቤተ መንግስቱ የሴት መናኸሪያ ያደረገ። የሴት መናኸሪያ ማድረጓ አለም ችግሩ፣ የሚያመጣቸው ሴቶች ጣዖት አምላኪዎች ናቸው። ለዚህ ነው እህቶቻችን የምታገቧቸውን ሰዎች ከሀብታቸው በፊት እነሱን ተቆጣጠሯቸው የምንላቸው። እኔ ከዚህ በፊት ተናግሬያለሁ። ጥሩ ቤት የሰራ ባላገኘው ብለሽ ቤት ሰርቶ እራሱ የፈረሰው እንዳያጋጥምሻል መኪና ገዝቶ ራሱ የተሸጠው እንዳያጋጥምሻል ስለዚህ መኪናውን ታየውና ሰውየውን ያዥ ሰውየውን ከያሽው መኪናው የት መሄድ ሰውየውን ከያሽው ቤቱ የት መሄድ አሁን ሰሎሞን ከየትም ሰበሰበ ሴቶቹ ሴቶቹ ጣዖት እያዘሉ መጡ ይገርማችኋል እየሰማችሁ ነው ጣዖት እያዘሉ መጡ ያ ቤተ መንግስት የማን ቤት ነበረ የሰሎሞን የቤተ መንግስቱ አማካሪ ማን ነበረ በዚህ ውጣ በዚህ ግባ ሲል የነበረው ማን ነው አሁን ጣዖቱ ሲገባ በጣዖቱ አማካኝነት ወደዛ ቤት ማን ገባ? ማን ገባ? ሰይጣን ገባ። እግዚአብሔርና ሰይጣን በደባልነት ይኖራሉ? ይኖራሉ? ኧረ በፍጹም አይኖርም፣ እናውቀዋለን። እኔ አሁን በደባልነት ሰው አልኖርም። እውነቱን ለመናገር እ ብዙዎቻችን ደግ እኮ የሆነው ዘወትር ስለማንገናኝ እኮ ነው። አንዳንድ ጊዜ ሰው በጋብቻ ታውቃለህ። እውነተኛ ጠባይ የሚያወጣው መቼ ነው? አብሮ ማደር ነው። ወጭ መጋራት ሲጀምር ከዛ ቤት ህጻናት ጊዜ አይታቸው የለም በየሳምንቱ አንዳንድ ቀን ይገናኛሉ ፍቅሬ ማሬ ይባባሉ ይለያያሉ ወደ ጋብቻ ብቻ ሲገቡ ያልተጠናቀበ ተጉልጉሎ ይወጣ ይገርማቸው ወጪ መጋራ ሲጀመር ምኝታ መጋራ መሰለቻ እውነተኛ ጠብ ተቆፍሮ ይወጣ ይገርማቸው ይሄ ነው እህቶቻችን በየሳምንቱ እኔ እነግራቸዋለሁ በየሳምንቱ ግብዣ ይሄ አይቀጥልም ቁርጡ ማወቅ አለባቸው እ አንዳንድ ጊዜ ጋብቻ ትምህርት አስተምራለሁ አንዳንድ እህቶች የሚያቀርቡ ጥያቄ ምንድን ነው በፊት በየሳምንቱ ጋብዘ የነበረ አሁን አቋረጠ። እንደ አሁን ወደ ትዳር ተቀየረ። አሁን ኬክ የለም፣ ወደ ሽሮ ተቀይሯል። ኬኩ አበባው ወደ ሽሮ እና በርበሬ ተቀይሮ ኑሮ ተጀምሯል። ያቺ የሽርሽር የምርጫ ቅስቀሳው ጊዜ አክትሟል፣ እሱ አልቋል። ሲወተር ገብቷለሁ ይህን ጎምዛዛዎት መጋፈጥ ነው የሚጠበቅ ምነቶቻችን። ስለዚህ አሁን ሰሎሞን ከየት ንሰብስቡ መት የሰበሰባቸው ሴቶች ጣዖት አምላኪዎች የሰይጣን መናሪያዎች ናቸው። ያ እግዚአብሔር ሲወጣበት ሲገባበት የነበረ ቤተመንግስት ቅድስና የሰፈነበት ቤተ መንግስት ጥበብ የነገሰችበት ቤተ መንግስት ብልሃት የሰፈነበት ቤተ መንግስት ፍትሕ የሰፈነበት ቤተ መንግስት በእውነቱ በረከት ሞልቶበት የነበረ ቤተ መንግስት፣ እግዚአብሔር ሲወጣ አብረው እነዛ ነገሮች ወጡ። ማን ገባ? ሰይጣን ገባ። ሰይጣን ሲገባ ክፉ ነገር ሁሉ አብሮ ገባ። ወገኖቻቸው ሰሎሞን ምር ከዛ በኋላ ባከነ ባዘነ ለየሴ እንደውም ግብፁ ምንድን ነው የሚለው ዋትለዋሁ አንስቴያሁ ድራ ማልክ ተባይድ ዛሬ የግብፁ አብራታድርና ምን ትለዋለ ሰሎሞን የግብፁ ጣዖት ሌላ ጣዖት ነው። የግብፁን ይዛ መታ ተወደኛለ አወድሻለሁ። ለዚህ ጣዖት አሰግድልኝ። አረ ሰግድልሻለሁ። ሰግድ ለማን ሲሰግድ ነበረ? ማን ሲያነጋግር ነበር? የሚገርማችሁ ትልቁ ደስ የሚለው ነገር ሰሎሞን ካግበሰበሳቸው ሴቶች መካከል የእግዚአብሔርን ስም ጠርታ የተገኘች የእኛዋ ንግሥት ናት። ይገርማችኋል። ነገ የፊሊስጤሟ ትመጣለች ታድርና ሰሎሞን ለእኔ ጠወታ ሰግድልኝ፣ እረ ሰግድልሻለሁ። ይንበረከካል። አንድ ጊዜ ፍሬን በጠሰ ራሱን መግዛት ተሳ ነው። እሴቶቹ እግር ተንበረከከል፣ ሰይጣን እግር ተንበረከከ። አሁን ሰሎሞን እሴቶች እግር መንበርከኩ ራሱን መጣቡ አይደለም ችግሩ የያዘው ስልጣን ብዙ ሚሊየን ህዝብ የሚመራበት ስልጣን ነው አሁን ሰሎሞን ተራ ሰው አይደለም ሀላፊነት ላይ ያለ ሰው ነው እንደው ዝም ብሎ የትም የሚያድር የትም የሚያስብ የትም የሚናገር መሆን የለ ሀላፊነት ላይ ያለ ሰው እኔ በእውነቱ ስልጣን ላይ ያላችሁ እዚህ ልትሳለው የመጣ ሰዎች ካላችሁ ትዝ ያላችሁ ሁሉ አትንገሩ ያሰባቸው ሁሉ አታውሩልን እንደዚህም ይታለፋል ሰሎሞን ከቤተ መንግስቱ እነዛ ሴቶች

እሳቸው አጼ ምኒልክ ከሞቱ በኋላ ፈተና ገጥሟቸው ነበር። ቤተ መንግስት፣ አመፅ ተነስቶ ነበር። እርስ በርሱ የክፍለ ሀገር እና የክፍለ ሀገር ሰዎች አልግባባ ብለው ችግር ተፈጥሮ ነበር። በ የእኛ ችግር ይገርማቸዋል። እድሜ ያስቆጠረ ችግር ነው። ያለ እግዚአብሔር ይመስገን አዲስ ችግር የለም። ያን ሞቅ እያደረግ ከፍልጅ ይወጠን ነው ሞቅ ሆነ። አዲስ ችግር የለም። እኛ ግን የነበረው ነው የቀጠለው፣ ይገርማ እና ያን ጊዜ ደግሞ የሸዋ የሆኑ እየተባሉ ግፊ ነበረ ፖለቲካ ካለ ፖለቲካ አለ ማለት ነው። እሳት ካለ ጭስ አለ፣ ጭስ ካለ እሳት አለ እንደ ማለት ነው። ለምንም ሊገረጥ ይላል እና ንግስቲቱን ሰድበዋቸዋል። በዘመኑ የነበሩ ሰዎች መርስዔ ኀዘን ወልደ ቂርቆስ ግን ሲጽፉ ምን አሉ? በንግስቲቱን ብዙ ስድብ ሰድበዋቸዋል። ነገር ግን እኔ አልጽፈውም። ሰምታችሁኛል? ብዙ ስድብ ሰድበዋቸዋል፣ አልጽፈውም እቴጌ ጣይቱ ልጅ አልነበራቸውም። በዚህ ሰድቧቸው ሊሆን ይችላል። በሴትነታቸው ሰድቧቸው ሊሆን ይችላል። በሀገራቸው በክፍለ ሀገራቸው ሰድቧቸው ሊሆን ይችላል። ያስድ ቢጻፍ ዛሬ ይጠቅመናል? ይጎዳል? ይጠቅመናል? ይጎዳል? ዛሬ በእውነት ትዝ ያላችሁ ሁሉ የምትቀባጥሩ ሰዎች ለመራሳችሁ እንደው መብራታዊ ቴሌ ቆጣሪ እስከሚያስገባት ድረስ እባካ ትዝ ያላችሁ አይወራም። ዝም ይባላል። እውነት ማርያምን ነው። ዝም ይባላል፣ አይወራም ኃላፊነት ላይ ያለፉ አባወራ እንደ ልቦ ያዋራ ወንደ ላጤ ነው፣ እንደ ልቦ የሚያዋራ ስልጣን ላይ ያላችሁ አባወራ ናችሁ። እንደ ወንደ ላጤ ትዝ ያላችሁ አታውሩ። በጎጃም አንድ ግጥም አለ፣ ልጅ ማሰሪያው ልጅ ገመዱ፣ ቤትማ ምን አለ ዘግተውት ብሄዱ ይባላል። ልጅ ያለው ሰው ትዳር ያለው ሰው እንደ ልቡ ያወራል። ስልጣና እያለም ሰው ኃላፊ ሾፌር ነው እንደ ልቡ አይናገር። ሰሎሞን አሁን ልባ- ያን ሁሉ ሴት የሰበሰበው አገር ሀገር እየመረኩን ግ ቁልቁል ወርዶ ራሱን ስቶ እራሱ መግዛት አንስቶ ከዛ በኋላ እግዚአብሔር አዘነ። አንተ አሳዝነኛል ብሎ እሱ ሰሎሞን ሞተ። ያጠፋውን አጥፍቶ ያለማውን አልምቶ ያበላሸውን አበላሽቶ ያስተካከለውን አስተካክሎ ሞተ። ከዛ በኋላ በሱ ሞታ ሮባም የሚባል ልጁ ተተካ። እየሰማች ነው። ምራቃቸውን የዋጡ ልምድ ያላቸው በጊዜ የተፈተኑ፣ በስራ የተፈተኑ፣ በብዙ ነገር የተፈተኑ እድሜ ያስተማራቸው ሽማግሌዎች የሰሎሞን የአባቱ አማካሪዎች ነበሩ። እነሱን ጠራና ምን አላቸው? እንግዲህ አባቴ ሞቷል። ቤተ መንግስቱን እኔ ተቆጣጠርኩኝ ምን የመጣው ግን መጀመሪያ ምንድ ነው? ሰሎሞን ሲሞት ህዝቡ ተሰብስቦ መጣና ለሮባ ምናለው ለሰሎሞን ልጅ አባትህ ግብር አጥንቶብናል፣ አገዛዝ አጥንቶብናል፣ ጨቁኖናል። እንደው በዘመኑ ቋንቋ ያለ ዲሞክራሲን ያስተዳደረን መብታችንን ገፎናል፣ ጨንቆናል። ቀንበሩን አቅልልልን፣ ግብሩን አቅልልልን። እሺ፣ ከሶስት ቀን በኋላ ተመለሱ፣ መልሱ እነግራችኋለሁ። ለህዝቡ ተወካዮች በኋላ እነ ህዝቡ ካስወጣ በኋላ እነዚህ የአባቱን አማካሪዎች ሽማግሌዎቹን ትልልቆቹ ሰዎች ጠራና፣ ህዝቡ ወኪል ልኮ መጥተው ነበረ አባትህ ግብር አጽንቶብናል።